የመላው ኢትዮጵያ ጨዋታ ከዘጠኝ ዓመታት መቋረጥ በኋላ ዛሬ በውቢቷ ጅማ በደማቅ ሁኔታ ተጀምሯል። ዘገባው የዳንኤል መምህሩ ነው። እንደሚከተሉ ይቀርባል። ከዘጠኝ ዓመታት በፊት አምስተኛ የመላው ኢትዮጵያ ጨዋታ በሐዋሳ ተካሂዶ እንደነበር የሚዘነጋ አይደለም። ዛሬ በጅማ ዩኒቨርሲቲ ስቴዲየም የመክፈቻ መርሃ ግብር የተካሄደ ሲሆን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወሎ አብዲ እና የባህልና ስፖርት ሚኒስትሩ አሸዊት ሻንካን ጨምሮ ሌሎች ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። በኦሎምፒክ መሪህ የሚካሄደው መላው ኢትዮጵያ ጨዋታዎች ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የኦሎምፒክ ችቦን በመለኮስ ለአትሌት ጌጤ ዋሚና ለአትሌት ኢብራሂም ጀይላን አስረክበዋል። ስፖርት ለህብር ኢትዮጵያ አርበኝነት በሚል መሪ ሀሳብ በሚካሄደው በዚህ ውድድር ከ4500 በላይ ተሳታፊዎች በኦንላይን ምዝገባ ማድረጋቸውን የባህልና ስፖርት ሚኒስቴር አስታውቋል። ከዛሬ ሰኔ 10 እስከ 19 በጅማ ከተማ በሚካሄደው ውድድር ሁሉም ክልሎችና የከተማ አስተዳደሮች እንደሚሳተፉም ተረጋግጧል። ሚኒስቴር መስሪያ ቤቱ 26 የስፖርት አይነቶች የውድድሩ አካል እንደሚሆኑ ያወጣውን መረጃም ያመለክታል። የባህል ስፖርት ፌዴሬሽን ለመጀመሪያ ጊዜ በመላው ኢትዮጵያ ጨዋታ እንዲሳተፉ የተደረገ ሲሆን በስድስት የስፖርት አይነቶች በሁሉም ጾታ ይሳተፋል። ውድድሩ ኢትዮጵያ ለ2027 የመላው አፍሪካ ጨዋታ የምታደርገው ዝግጅት አካል መሆኑንም ተገንዝበናል።